ያረ እግዚአብሔር ወይ አሁን እኔ ምን ምላል አልችልም። በውነት በእውነት ይሄ ልጆች ማላንተ ግባ የምር ሰላም ሰላም። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደናችሁ ዳናናችሁ ወይ አላችሁ አሉ እግዚአብሔር ማስኪን ቆይታ ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው። እግዚአብሔር ስሜ ተመሰገነ ይሁን

አልጋ ላይ የፈለግሽው ነገር ያደረግሽው አንቺ ፕራንክ ነው እሱ። ኦኬ፣ እና ያረግሽው አንቺ ነሽ። ሶ ሄሚ አንቺ ሄሚ እና ቃታል ነው። ቆይ ሰው ህይወት ነው ህይወት፣ ሮጣ አትገባም። እየሰማሽኝ ነው? ምንድን ነው የምታወሪው? ህይወት ላይ ማተሽ ገባሽ? አንቺ ነሽ ሁለቱም ልጆች ላይ። አሁን ሁለቱም ልጆች ላይ ማል ገፍተሽ አይነሱ ሄሚ እና ብሩኬ። ማቸም ሰው አያስታርቅም። እነሱ ሁለቱም ነው የምታረቁት። ገባሽ?

አባቃይ ማለት መበቀል ነው መሰለኝ። እኔ አላቅም። የማለት ፍቅረኛሽ የሌላ ሴት ጋር አልጋ ላይ የሆነ አይተሽ፣ አሁን ማትሽ ብሩክ ጋር አግ ሌላ ወንቶች የለም፣ ሌላ ወንቶች የለም። ብሩክ አንቺ ነሽ እንጂ ብሩክ ራሱ የጠየቅሽው ብሩክ አይደለም እኮ። እግዚአብሔር ምስክሬ ነው። ብሩክ ጠይቆ አይደለም አንቺ ነሽ የማጠሹ። ሰምተሽኛል? እንቴ አረብ ወዴት ወዴት ሄሚ ሄሚ ካንቺ ጋ አንቺ ብሩክ ኦልሽ አንቺ ያለሽበት ቦታና ብሩክ ካንቺ ጋ ማየት አልፈለገችም። ገባሽ ብሩክን ጠርተሽ ሄሚ ደሞ ሄሚ ብሩክን ጠርቻለሁ ብላት ነገርም ትላንትና ቪዲዮ ላይ ራሱ ማለት ነው። ቤተሰቦች አይታችሁታል። ብሩክንም ጠርቻለሁ ሄሚን ጠርቻለሁ አላለችም። ብሩክን ደሞ አልሳት ጠርቼን ወሬ ለማውራት ፈልጋ ማለት ማቶ ነው ማለት ሄሚ ያያችሁ ማለት ነው። ብሩክን ጠርቻለሁ ያለው ነገር ነግራለሁ አላለችም ማለት ነው። እቺ ሴትዮ የምትፈለገው ብሮኪን ነው። እግዚአብሔር ምስክር ነው። አንቺ ከቦት ውጪ እንደ ቅድም ቲሸርት ማለት ልጁ ሹራብን እየያዝ ማለት የምታውሩ ነገር ስ ግራ ገብቶኛል። ማን ስለሆንሽ አንቺ እሱ የምትነኪው እረፊ። እሺ አንቺ ምንድን ነው? ጭንቅላት ዜሮ ነው እንዴ? አሸዋ መጅ ነው ነወላ? እንደ ሰው ልጅ እንደ ትንሽ እኮ ማለት ጭንቅላት መኖር ይገባል። አንቺ ጭንቅላት ይኑርሽ እንጂ የፈለሹው ነገር አድርገሽ ሄሚ ላይ ማጥያሽ፣ ከፍቅረኛ ጋር ጣልተሽ ኛ ላስታርቀኝ፣ ለምን አታስታርቅ? አንቺ እንዶ እነት ማለት ነገም ዛሬም በቃ አትፈሪም። ነገም ትመጪ ያለሽ እኔ እኮ ይሄ ነገር ስራ እየመሰለኝ ነው ያለው። ቤተሰቦች እነሱ ነገራቸው ማለት ነው። አሁን ቆም ቢዬ እሳስብ እንዶ ምንድነው ይሄ ሚስ? ካልፈለገች ማገኛት ካልፈለገች ለምን ትመጣለች? እኔ ግን ሊገባኝ ያልቻለ ነገር እሱ ነው። እኔ ሱሲን ለማገኝ ማገኛት አልፈልግም ካልሽ፣ ሄሚ አንቺ ሰው ሲደውልሽ ለምን ትመጪ ያለሽ እና እንደዚህ ከሆነ ይሄ ስራ እየሰራችሁ ነው ያላችሁት እናንተ እኔ

ማለት እሷ የራሱ ይቅርታ ጠየቀችው ማለት ነው። ብሮኬን ገባችሁ? አንቺ ከህይወት ቃስ ብለሽ ውጪ። እነሱ ከተታረቁ በኋላ ደግሞ እስከዚህ ድረስ እነሱ አንቺ ማበደ ነው። በእግዚአብሔር አራ አሁን ወልድ ይሄ ሱሲ እኔ አሁን ምንም ድል አልችልም። እግዚአብሔርን ቤተሰቦች ቆመን ለሚጽፉ ልጆች ሱሲ ከህይወት ይውጣ ብሩክ ራሱ ብሩክ አሁን ነው ማለት ትቀበላለች ብዬ ያስባለኝና ሄሚ ግን እና አላቅም ሰሞኑን የሆነ ሁሉም በቃ ማነቱን ትቀይራለች ማለት ጸባዩን ቀይሩ ማለት ቀይራለች። ለምን እንዲሆን አላቅም። ቤተሰቦች ምንና ነው ግን የምር ምንና ነው? እና ሶስ አንቺ አት እነሱ በውስጥ ምራሱን ጨርሶ ይወጣሉ። ከዚህ በፊት ብዙ ይወልሽ ብዙ ትልቅ ነገርን በውስጥ ጨርሶ ካሜራ ፊት ሰላሙን ይዞ ማቶ ይናቃለም ሄሚና ብሩኬ ማለት ነው። ኤ ዱባይ ብሩክ ቲቶ ዱባይ የመጣ ጊዜ ገባሽ። አንቺ ከይወጥ ቀስ ብለሽ ውጪ። ምንድነው ማውጣት አቃተሽ እንዴ? አንቺ የገባሽ ማንጋት ማታ ተዘጋይ እንዴ? ምን አይነት በር ከፍተሽ እንደ ገባሽ ያ በርን ከፍተሽ ማውጣት ትቻለሽ። ሶ ውጪ ከዚ ያ ማታል እንዴ እንቺ አራ ምን ምን አይነት ሴት ናት? እግዚአብሔር ሰው የሚያወራሽ ግን። ኮሜንቶች ምን አምን ታያለሽ አንቺ። እንዶ እንዶ ሰው ሲሳደብሽ ሰው ፎቶ የዘገዘቀ እያየሽ ምንድን ነው? በቃ ውጭ አያገባሽም እኮ ይታረቃሉ እነሱ። ውጭ ችግር የለም ማለት ታያለሽ። ነገ ታሪቆ ታያለሽ። አንቺ ደግሞ ነገር ማባባስ ፈልገሽ ነው። አያራት ጊዜ ካሜራ ታረቁ። አንቺ ማነሽ? ማን ስለሆንሽ ነው? በቃ ታይ በቃ

ሁለታቸውን ትታረቃላችሁ ብዬ አስባለሁ። ሶሲ ሰዓት መጣ ማለት ነው። ሶሲ ማለት በኋላ ትጠይቃላችሁ ይቅርታው ምናምን ከሆነ ማለት ነው። እሷን ዳኔ ጋር ትታረቃለች። እናንተ ደግሞ ሁለታቸውን ታረቁ፣ ፍጹምም ይሁን ማንም ማላችሁ ገብታችሁ ማለት ነው። አረ አብትሽ እኔ ሁን ሁላችሁ፣ ሼር አድርጌ ነው ማለት መሺን አድርጌ ነው የሚሰራው ይሄ ቢዶ። እግዚአብሔር ምስክር ነው በእግዚአብሔር። ወይኔ በላቸው፣ ወይኔ በላቸው፣ ተቃጠለን እንጂ አረ ፈጣሪ ድረስ ልንስቴ እግዚአብሔርን ይኔ በአሁን ዛሬ አበጡ የምሪን ያላቅም ሄሚ እንደዛ የሆነች አይቺ የተላቅም በጣም ተናዳለች ልጅ እንደ እሳት እየሆነች ነው ያለችው። ልጅቷ አንቺ አሁን የወልሽ የሚታወሩ ነገር ቆም ብለሽ አስቢ። ጣንፊው ማለት ነው ምን ነው የሚያምሽ አንቺ? ከዳኒ ጋር ጣልተሽ አልገደል አትገብም። እንደ ዳኒ ቢዶ ማለት ሄሚ ያየች ቢዶ ነው እሱም ያየ ወደ ስለዚህ እንደፈለጋ ማውራት ይችላል ማለት እንዴት ነው? ራሱን ችሎ ማውራት አልችልም። እንደ እሱ ደግሞ ሹሃ